ካሌብ ልጄ እባክህ ተረጋጋ። አባዬ ቆይሽ እንዴት ልረጋጋ? አቤቱ ሲባል ልከርሞ እንደገና ዘሎ ያንቀኛል። ልጁ እኮ ጭንቀት ውስጥ ነው እና አባዬ፣ እኔ ምን አገባኝ? እሱም ቢሆን እኮ የዘራውን ነው የሚያጭደው። ቆይ እኔ ልክ አይደለሁም? ልክ ነህ። ንዴት እኮ በሌላ ነገር ነው ገብቶኛል። አዲስ ፍቅረኛ ይዛለሁ ስላልኩት ገና ለገና ኤደንን ነው ይለኛል። ለማንኛውም በደንብ መጠንቀቅ ይኖርብሃል። ኤደንን በጣም ነው የሚወዳት። ልክ ነህ አባዬ። አሁንም እኮ ሳላስበው ነው ዘሎ ያነቀኝ። ቆይ በራሴ ቤት ውሽማ ሆኖ መጥቶ እኔ ላይ እጅ ማንሳቱ አይገርም። የመጣው እኮ ለገንዘብ ነው፣ ምንም አይገርም። ለዛውም ለሚወዳት ሴት እና፣ ታዲያ የሰው ሕይወት ማበላሸት ነበረበት ይሄ የማይረባ። ቆይ አሁን ምን የጠበቀ ነው ገንዘብ፣ እሱ ሲያምረው ይቅር። ብዙ አተርፋለሁ ብሎ መጥቶ ባዶ እጁ ነው ይወጣታል፣ ይሄ ሞኝ። ለማንኛውም ነገሮችን ስታደርግ ቀስ እያልክ አትቸኩል። ቆይ መቼ ነው የምገላገላችሁ ከዚህ ቤት ልቅ ብሎ የሚወጡልኝ? ይህንን ትንሽ ታገስ። ሁሉ ዋጋው መቀበል አለበት። የኤደን መመላለስ አብዝቶ እዛ ቤት መምጣት ያስቆጣትና ቅናት ያጫረባት ቲና ኤደን ላይ ፎከረች። እንዲሁም ደግሞ ልትመታትም ልታስፈራራትም ሙከራ አድርጋ ነበር። የነገሮች አለመሳካት፣ ሁሉ ነገር እንዳሰበችው እየሄደላት ያልሆነው ያልተሳካላት ቲና አባባን ተማጸነች። ደጋግማ ይቅርታ ጠይቃ ነበር። እንደ ራሱ የወዳት ያፈቅራት የነበረችው የህይወት አጋሩ ሁና አብረው የምትኖረው የነበረችው ጤና እንግዲህ ካስቀመጧት ስፍራ ወርዳ ስለተገኘች እንደተከበረችው ስላልተከበረች አሁን ግን ዓይንሽ ላፈር ተብላ እንግዲህ ከቤትም እንድትወጣ በተደጋጋሚ ካሊብ ምን ትሰሪያለሽ ከቤት ውጭልኝ ሲል ደጋግሞ ነግሯት ነበር። ሰላም ጤና ይስጥልን ውድና የተከበሯችሁ የዩትዩብ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ሰላማችሁ፣ ጤናችሁ፣ ደስታችሁ በስተው ትኖሩልን ዘንድ ምኞቴኝ ነው። በዚህ ቪዲዮ ላጋራችሁ የመጣሁት የግፈኛው ሚስትና የሰራተኛዋ ፍጥጫ የትው ድራማን ነው። ድራማውን በየበኩላችን አይተነው ሊሆን ይችላል። እስኪ ግን ምን ተማርንበት የሚለውን እንድንወያይ እንድንማማርበት ነው። እንዲሁም ያላያችሁ ደግሞ መረጃውን ለማጋራት ነው። እነሆ እስከ ቪዲዮ ማብቂያ አብራችሁ እንድትቆዩ ጋበዝኩ። ከባለፈው ክፍል ቀጥሎ እንደተመለከት ነው። ዳኒ ተስፋ አልቆረጠም። አባባን ብራ ሰጠኝ ወይ እያለው ነው ትንሽም ቢሆን አሰጠኝም ሲልም ሲለምነው ሲማጸን ተመልክተ ነበር። ጥበበኛ አስተዋይ የሆኑ አባትም እንግዲህ ሰጥቼ ነበር የሰጠውክም እድልህን ነው የእድልህን የደረሰህን ነው ሲሉ መልሰውለት ነበር። እዚህ ጋር የተረዳ ነው እንግዲህ የዳኒ የሞኝነት ጥግ ነው። ያለ ማስተዋሉን ነው አባባ ይሰጡኛል ብሎ እስካሁን ተስፋ አለመቁረጡ ጊዜውን እንዲሁ በከንቱ የሚያሳልፍ ሞኝ ነው ዳኒ። ሲጀመር ከቲና ጋር ተመሳጥረው እንዳይሰራው ስራ ይህ ነው የሚባል አይደለም። በጣም ብዙ ብዙ እንዲሁም አባባን በድለዋል። ካሊብንም እንዲሁ በድለዋል። በቤታቸው እንግዲህ ልጃቸው ሚስት ጋር አብሮ የማገጠ ሰው ብሎ ደግሞ ብር ሰጠኛለ ብሎ ማሰቡ መጠየቁ፣ ራሱ እንደገና መጠየቁ ይህ እንግዲህ ጅልነት ነው። እንግዲህ አባባም በጣም ጥበበኛ ናቸው። ምላሻቸው ያው እሱንም ሳያስቀይም እሳቸውንም ደግሞ ቶሎ ወደ ችግር ውስጥ እንዲከት በማያደርግ መልኩ ነው። በጥበብና በአስተውለውበት ነው አንድ ነገር ሲመልሱ አንድ ነገር ሲመልሱ ራሱ ከተመለከትን ማለት ነው እንደመጣላቸው ወይ ደግሞ ስሜታዊ የሆኑ ነገሮችን ለማበላሸት አንድ ነገር ከአንደበታቸው አያወጡም። ወይም አክሽን የሚያደርጉት ነገር የለም። ምን ሊሆን ይችላል ብለው ይገምታሉ። ምን ያለው ዝል አይችልም እንደሚባለው እንግዲህ ዳኒ ምንም ነገር ሳይሰማው ሳያይ እንዲሁ በደፈና በግምት ስሜታዊ ሆኖ ተናዶ ካሊብ ላይ ሄዶ ጉብ ማለቱን ተመልክተን ነበር። እንግዲህ ሊመታውም ተናንቀውት ሊገድለውም እየሞከረ አባባ ደርሰው ነው እንግዲህ ያስጣሉት። ያው ራሱ ዳኒ ለምትወደው ለምታፈቅረው፣ ለምትጠብቀው አብረው ልትኖር ለምትመኘው ሴት ያልታመነ ብሎም እንግዲህ ከባለትዳር ሴት ጋር ራሱን አልፎ የማገጠ የተኛ እንግዲህ በዚህ ልክ ደግሞ ሰውን እንደ ራሱ መጠርጠሩ ሲቀጥልም ደግሞ ተጨባጭ ነገር ሳይዝ ይሆናል እንዲሁ በግምት ስሜታዊ ሆኖ ካሌብ ላይ ሄዶ ሰፍሮበት ነበር። ያው አባባም እንግዲህ አረጋግተው ያው አጸፋውን መመለስ ይችላሉ፣ ግን ብልህነታቸው እንግዲህ አርቀው በማሰባቸው አረጋግተዋቸው ነው። ሁለቱንም አስማምተው እንግዲህ ይቅርታ እንዲባባሉ ሞክረው ነበር። ካሊብ ግን ያው የደረሰበትን ይህን የሚባል ስላለ አይደል፣ እሱም ቢሆን ወንድ ነው አጸፋውን ሊመልስ ይችላል ነገር ግን ዝም ብሎ ያው አባቱም አክብሮ ተነስቶ ሄዶ ካሌብ እንግዲህ እየሆነ ያለውን ነገር እያየ ያለውን ነገር መስማትም ማየትም አስጠልጦታል ትዕግስቱም እያለቀ ነው እሱም ለአባትዬው መቼ ነው መጨረሻ የሚሆነው መቼ ነው እነዚህ ከቤት የሚወጡት እያለ ነው አባባ ግን ጊዜው አይደለም ታገስ እያሉት እንግዲህ እያረጋጉት ነው እሱ ግን እስከ መቼ ነው እያለ ነው አባባም እንግዲህ እንደነሱ እቅድ እንደነ አባባ እቅድ ፕላን ያው ሲጀመርም ነግረውታል ካሊብ እየዘነጋና ደግሞ ከሚሆነውም ከሚያየውም ነገር ተነስቶ ነው እንግዲህ ከደረሰበትም ትሁትም በበኩሏ መቼ ነው ፍጻሜ የሚሆነው መቼ ነው ከቤት የሚወጡት እንዴት ነው ምን ላይ ናቸው የሚለውን ጥያቄ ለአባባ እያቀረበች ነው እሷም ለካሊብም እየመለሱት ያለው ምላሽ ቢኖር ያው እሳቸው እንደ እሳቸው እቅድ ሊያደርጉት እንዳሰቡት አካሄድ ያው ሲጀመርም ለካሊብ ላይ በሚሆን ለናቲም ለትሁት ማለቴ ነው አሳውቀው ነበር። ነገር ግን ያው አሁን ላይ ነገሩ ከረር እያለ እየከበደ ስለመጣ ለምንድን ነው እንግዲህ ከቤት ማን መቶ ነው ቲና ግን ከቤት ከወጣች እንደ አባባ ንግግር ከባድ አደጋ ታደርስብናለች። ከቤት ከወጣች ልንቆጣጠራት ወይ እራሳችንን ልንጠነቀቅ ብንል አንችልም ነው የሚሉት አባባ። አንድና አንድ ምላሻቸው ይህ ነው። ያው የአባባ ምላሽ አሳማኝ ቢሆንም ለትሁትም ሆነ ለካሊብ አሳማኝ ምላሽ የሰጡ ቢሆንም እናንተስ በዚህ ላይ ምን ትላላችሁ? ለምሳሌ አባባ የሚሉት እነዚህን ሰዎች ብንሸኛቸው ከቤት እንዲወጡ ብናደርግ ሊያደርሱብን የሚችሉት አደጋ የከፋ ከባድ አደጋ ሊያደርሱብን ይችላሉ። ያንን ደግሞ ልንቋቋመው ወይም ልንከላከል ላንችል እንችላለን። ቤት ውስጥ ሆኖ የሚሆነውን ነገር ብንከታተል ይሻላል ነው የሚሉት። ነገር ግን እንደኔ ሀሳብ ያው ድራማውን ለማስረዘም ለዛ ብለው ነው እንጂ በሩቅ ያለውን ጠላት ሰው ይከላከላል እራሱን ይጠብቃል? በሩቅ ነው ያለው። ነገር ግን በቤት አጠገብ ውስጥ አጠገብ ያው ቤት ውስጥ ያለውን ጥላት እንዴት አድርገው ነው መጠበቅ የሚቻለው? ያው እዚህ ጋር ድራማ ስለሆነ ነው እንጂ አሁን እነቲና ማን ነው ዳኒ ሊያደርጉ ያሰቡትን ነገር ሴራቸውን ለማሳካት የእነሱ በቤት መሆን እንደውም ይበልጥ የተሻለ ነው የሚሆነው። ያው አባባ እንግዲህ ብልህ ናቸው። በእሳቸው ሀሳብና መረዳትና በጥበብ ነው ነገሮችን እያደረጉ ያሉት ነገር ግን እንደኔ ግምት ያው ድራማ ነው ብለው ነው በእርግጥ እንደዛ ያደረጉት ለማስረዘም ነው እንዳልኳችሁ። ባይሆን ግን እነሱን ከቤት አሰናብተው ህግም ቢሆን ያው ይዳኛል። ምክንያቱም የሰሩት ስራ ይህ ነው የሚባል አይደለም። በዳኒም ቢሆን በቴናም እንዲሁም ህጉን በሚፈርድላቸው ነው የሚሆነው። እና ከቤት ማስወጣት አንድ የተሻለ መፍትሄ ነው። ግን ያው አባባ እንደዛ ብለው አዘግይተው ያው ድራማውን ለማስረዘም ነው። በእውነተኛ አካሄድ ብንሄድ ግን እንዳልኳችሁ ነው። በቤት ያለውን ጥላት ሰው ሊጠብቀው አይችልም። በቤት ነው አብሮ ያለው ሊያጠቃ፣ ሁሉ ነገሩ ዝግጁ ነው። በምን አጋጣሚ ነው ሊያጠቃ እንደሚችል አይታወቅም። ዳኒ የኤደን መመላለስ እያሳሰበው ነው፣ እያስጨነቀው ነው። እንዲሁም ደግሞ ቲና በበኩሏ እንግዲህ እዛ ዙረት ሄዳ ከመጣች ጊዜ ጀምሮ ኤደን እዛ ቤት ስትመላለስ ታያለች እና ከሰማችሁም ነገር ተነስታ ኤደን ስትነግራት ነበር እዚህ ቤት ምን አመላለሰሽ እግርሽን ያስረዘምሽው ለምንድን ነው? እያለቻትም ነበር። ያው እሷ ብትሆን እንደ ራሷ ገምታ ነው። አሁን ስለ ኤደን ምንነት ማን እንደሆነች ምንም የምታውቀው ነገር የለም እንዲሁ ስለ ተመላለሰችና አጋጣሚው ደግሞ ያው በካሊብና በቲና መሀል ያለው ክፍተትም ያን እንድታስብ ያው እንድትጠራጠር ነው የሚያደርገው። ፕላስ ደግሞ ያው ካሊብ ፍቅረኛ አለችኝ፣ በቅርብ ቀን አመጣታለሁ፣ አገባታለሁ እንዲህ እንዲያ ስላለ እቺ ደግሞ ኤደን ደግሞ እየተመላለሰች ያለችው እንግዲህ ከቅርብ ጊዜ ወዲህ ስለሆነ ያው ዳኒም ቢጠረጥር እውነት አለው። ቲናም እንዲሁ ብጠረጥር በኤደን ካሌብን ማለት ነው እውነት አላቸው። ነገር ግን እነሱ ጠርጥረዋል ወይ? እነሱ የሰሩት ስራ ቀላል ነው ወይ? ሰው መጠርጠራቸው፣ ያውም ንጹሕ የሆነን ሰው እንደዚህ በዚህ ልክ ጠርጥረው እንግዲህ ለማባረን ተዘጋጅተው እንበቀላቸዋለን ነው ቲና ከባለፈው ክፍተት ነው በፊት ጊዜ ዳግም፣ ታይ በጭራሽ እንደዚህ አይነት ነገር ንግግር አትናገሪ። የበቀል የግድያ አይነት መንፈስ ከአእምሮሽ አውጪ፣ እንደዚህ አይነት ነገር የሚላት አሁን ግን ዳኒ ስለከሰረ ያሰበውን የጠበቀውን ነገር ሁሉ እንዳልሆነ እንዳልጠበቀው ስለሆነ ባዶ ስለቀረ እንግዲህ አድርጊ፣ የምትፈልጊውን ነገር ልታደርጊ የምትፈልጊውን ነገር ሁሉ አድርጊ እያላት ነው። እሷ ደግሞ አታግዘኝም ወይ እያለች ነው። አግዝሻለሁ ብሏታል። ነገር ግን እንዲህ እና ባባ ክፍል ገብታ ስትበረብር ቲና ደርሳ በነበረ ጊዜ ተደርባ ተደርጎ እሱ እሱ ለእሷ ተደርጎ ቲናን እንዲመታት ወይ እንደዚህ እንዲደባደብ ፈልጋ ነበር። ነገር ግን እዛ ጋር ዝም ብሎ ሄዶ ለምን ዝም አልክ? ፈርቷት ነው አይደል እያለችኝ ምን ትስተ ነበር እሱ በእያንዳንዱ በእሷ እንቅስቃሴ እሷ እንደፈለገች በምትሆነው ሁሉ እየተደበረ እንግዲህ ለእሷ እንዲበቀል ነው የፈለገችው። ሴት የላከው ሞት አይፈራም እንደሚባለው እንደዛ የሚሆን ይሳካላት መስሏታል። እሷ ግን ምንም አልተሳካላትም። ምክንያቱም አካሄዷ፣ ነገረ ስሯ፣ ችኩልነቷ ሁሉ ነገሯ እንግዲህ ዳኒ እንዲተባበራት የሚጋብዝ አይነት አይደለም። ሲጀመር እንግዲህ ዳኒ ናቲና ምንም የሚስማሙበት ነገር የለም። በንግግር አይግባቡም። እሱ የሚለውን እሷ አትሰማም። እሷ የምትለውንም እሱ በተቃራኒ እየሆኑ ናቸው ነገር ግን በዚህም ውስጥ ሆኖ እንግዲህ ዳኒ ከተሳካለ ብሎ በአቋራጭ ገንዘብ አገኝቶ የራሱን ኑሮ ለመኖር ነበር ያሰበው። ይህ አይነትስ እንዴት እንደው ለኑሮ ውስጥ እንዴት ይበጃል? በዚህ አይነት መንገድ እንግዲህ በጋዶ ዓለም ብናይ እንዲህ ያሉ ሰዎች በጣም ብዙ ናቸው። የራሳቸው ያልሆነን ነገር በመመኘት በመፈለግና የራሳቸውን ነገር በማድረግ ከዛ ኑሮ ለመኖር እንደዚህ አይነት እንግዲህ፣ የዳኒ ደግሞ በጣም የተለየ ነው፣ በጣም የሚገርም ነው። እንግዲህ አልተሳካለትም። ቲናም እንግዲህ በበኩሏ አርፋ ከምትኖረው ከተከበረበች ከተከበረችበት ኑሮ እንግዲህ አልተከበረችም። ወርዳን የተገኘችው ያው አሁን እንደ ሰራተኛ እያበሰለች እቃ እያጠበች ጥፍሬ ይበላሻል እንዴ እንዳትልም እንዲህ ማንም የሚሰማት የለም። ካልሰራች እዛ ቤት እንደማትኖር ስለምታውቅ አርፋ ቀጥ ለጥ ብላ እየሰራች እቃም እያጠበች በቤት ውስጥ ያለውን ስራ ሁሉ እየሰራች ትገኛለች። ቲና ኤደንን አግኝታት በመንገድ ላይ እንግዲህ ዘልፋት ነበር ሄለን ግን ምን ሆና ነው ስትል እንግዲህ ምላሽ ልሰጣት ልታስረዳትም ስትል ቲናም ያው እንደሚታወቀው ችኩል ናት። የሰውን ነገር አትሰማም። ልትሰማ እንደው ጭራሹ ሆኖ አንተ ስላለች ሄለን እንግዲህ ተናዳ ተመልሳ ነበር። የሆነውን የተናገረቻትን ሁሉ ለዳን ነግራው ነበር። ዳኒም በጣም ተናዶ ሄዶ ቲናንም ሲነግራት ተመልክተን ነበር። ቲናም እንግዲህ ከዳኒ ሁኔታና ንግግር አንዳንድ ነገሮችን እየያዘችበት ነው። ምክንያቱም ለኢደን ምን እንዲህ ሊያደርገው ይችላል? ለምንስ ይቆጣል? የሷ ነገር ሲነሳ እንዲህ የሚሆኑበትስ ምክንያት ምንድነው? ያለች እንግዲህ አንዳንድ ነገሮችን እየያዘችበት እያፋጠጠችም ነበር። እሱ ግን በፊት ጊዜ በጣም ይፈራት ነበር፣ ይጠነቀቅም ነበር ለሚናገረው ለሚያደርገውም ነገር። አሁን ግን ያው ነገሮች እየደፈረሱ ስለሆነ እንግዲህ የተወሰነ ነገር ካገኘው ብሎ ያው ቢጠነቀቅም እንዲሁም ደግሞ ሄለንም እንዳትሰማ አንዳንድ ነገሮችን ያስ ቢያደርግም ያው ለቴና ምንም አይነት አሁን ቦታ የለውም። እንግዲህ አሁንም ቢሆን ከሷ ሀሳብ ጋር እየተስማማ እያደረገ ያለው ነገር የለም። ታሊብ ኤደን እንደውሎ አቻክሎ ጠርቷት ነበር። እሷም የሆነ ነገር ልሰማ ያለችው ነገር እንዳለ ገምታ ሲጀመርም ልሰማ ፈልጋለች። እዛ ቤት ምን እየተካሄደ እንዳለ የሆነ የተደበቀ ነገር አለ ስትል ነበር ከጅማሬው እስከ አሁን ድረስ አሁን ደግሞ ነገሮች ትንሽ መስመር እየሳቱ ስለሆነ እንግዲህ ሊነግረኝ ያለው ነገር አለ ስትል ስትከንፍ እንግዲህ በሩጫ መታ ነበር። እሱ ራሱ ገርሞት ነበር፣ ካሊብ ቶሎ መጣሽ እያለ አመጣጧናም አዎ ብላ ያው ተቀምጠው እንግዲህ ሰላምታ ራሱ አሰጣጡ ያለው ክብር የካሊብ በጣም ደስ ይላል ለሴት ያለው ክብር የሆነ ትሪት አደራረጉ ራሱ በጣም ደስ ይላል። እና ከተቀመጠች በኋላ ያው ሊነግራት ያለውን ነገር ጀምሮ እየነገራት ነበር። ከዚህ በፊት ያው ዳኒና ቲና እህትና ወንድም እንደሆኑ ነበር የምጠረጥረው የነገርኩሽ፣ አሁን ግን እያለ እንግዲህ እህትና ወንድም እንዳላይደሉ እንደዛ አይነት ፍንጭ መስማቱን እንዳለ እያለ እየነገራት እንግዲህ እሷን በሰማችው ነገር እጅጉን በቃ ደንግጣ አይነት ነገር ነው። እንግዲህ ድራማው የተጠናቀቀው እንግዲህ በቀጣይ ክፍል ነገሮች ሁሉ ፍርጥርጥ እንደሚሉ ነው የምንጠብቀው። እንግዲህ ካሌብ ለኤደን እውነቱ ሊነግራት ጀምሯል። አባባ ግን ቆይ ጊዜው አይደለም አሁን አይደለም ብለዋል። እሱ ግን በአቋራጭ ሄዶ ነገሮችን ፍርጥርጥ አድርጎ እየነገራት ነበር። እንግዲህ ያለውን እውነታስ ሄለን ስትሰማ ምን አይነት ሪአክሽን ነው የምታሳየው? ዳኒ ስለዛ ምን አይነት ምላሽ ሊሰጥ ይችላል? ካሌብስ ለኤደን እውነታውን አፍረጥርጦ ለመናገር የጀመረው እንግዲህ ኢደንን የራሱ ለማድረግ በዛ አይነት መንገድ ለመግባት ነው ወይስ፣ እንግዲህ በቀጣይ በዚህ ላይ በስፋት በዝርዝር የምናይ ነው የሚሆነው። ቲና እንግዲህ ከተሳካልኝ ብላ አባባ ይቅርታ ካደረጉልኝ ስትል ደጋግማ ይቅርታ ስጠይቅ ነበር። የልጅ ሚስት ነኝ ልጅህም ነኝ እያለች እንግዲህ ስትል፣ እንደገና ደግሞ ቀድሞ ታሞ በነበሩ ጊዜ ያደረገችውን መልካም ነገር እያነሳች ነበር። እሳቸው ግን በፌዝና በግርምት አይነት የተመለከተ እንግዲህ እሱም በቅርብ ቀን የምናይ ነው የሚሆነው ብለዋታል። ያው የማስታወስ ችሎታቸው በቅርቡ እንደሚመለስ አይነት ነገርም ጠቆም አድርጓታል። ያ ማለት እንግዲህ ያደረገችውን ነገር ስራዋን ሁሉ በዝርዝር እንደሚያውቁ ሲገልጡላት ያን ጊዜ እንግዲህ ከዚህ በላይ ወርደት አሁንም ተዋርዳለች። በቀጣይም እንግዲህ በስፋት የምትዋረድ ነው የሚሆነው። እንግዲህ ቀጣዩ ክፍል በቀጣይ የምናገራችው ይሆናል። በዚህ ክፍል ያዘጋጀ ነው ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት መልካም ጊዜ ደህና ሁኑ ልኝ